አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚህች ቀን ከእግዚአብሔር ዘንድ ስለ ተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያ በስራት የተገባው ስለሆነ በዓሉን እና ክብር ዘንድ ይገባል። ስለዚህ በዚህች በከበረች ታላቅ ዘጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎላልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድኅነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎቹም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚያ በኋላም ለእስራኤል ልጆች የሚደረጉ መሥዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለም ሁሉ ድነት ለእመቤታችን ማርያም ከእርሷ መወለዱን ይነግዳ ዘንድ የተገባው አድርጎታልና፣ ስለዚህ ሁል ጊዜ የበዓሉ መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈነወ እምልኡል እንዘ ዜና ወልዱ ይጸውር ሀበ ማርያም ድንግል ለዝንቱ ዜናዊ መላከ ኃይል በዛጢ ዕለት ከመይት ገበር በዓል መምህራን አዘዙ ወሰርዑ በቃል። በአካል በስም በግብር ሶስት በባህሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበበው ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። መጋቢት ሰላሳ ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ ቅዱስ ገብርኤል ሊቀ መላእክት እመቤታችንን ያበሰረበት መታሰቢያው፣ ሁለተኛ እስራኤልን ለ20 አመት ያስተዳደረ ከእግዚአብሔር ልዩ የሆነ ኃይል የተሰጠው ቅዱስ ሶምሶን መስፍነ እስራኤል። ሶስተኛ ቅዱስ ያይቆብ ዘግሙድ ፍልሰቱ። አራተኛ ቅዱስ ዮሐንስ ዘአክሱም ድርሳነ ሚካኤልን መጻፉ የሚነገርለት አባት። አምስተኛ እግዚአብሔር ውሃን ከሶስት ከፈለው ጠፈርን ፈጠረ። ወርሃዊ በዓል መጥምቀ በለኮት ቅዱስ ዮሐንስ በእውነት የነኝህ ቅዱሳን ምልጃቸው፣ ረዴታቸው የአምላካችን የቸሩ እግዚአብሔር ምሕረትና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።